በቁርአን ውስጥ ትልቁ ምዕራፍ ብቻም ሳትሆን በጣም ወሳኝ የሆነች ምዕራፍ ናት። ምክንያቱም የአንድ ሶላት ትክክለኛነቱ የሚመዘነው በእሷ ስለሆነ ነው። ስለዚህ ይችን ምዕራፍ በቻልነው ያክል በትክክል ማንበብ ይኖርብናል። ይህን ለማድረግ ታዲያ እያንዳንዱን አንቀጽ አንድ በአንድ ትክክለኛ አነባቡንና በብዛት የሚፈጸሙ የአነባብ ስህተቶችን እናያለን። እዚህ ላይ ታዲያ የትርጉም ችግር የሚያመጡ ከባባድ ስህተቶችን በቀይ ምልክት የምናደርግባቸው ሲሆን የትርጉም ለውጥ የማያመጡ አነስተኛ ስህተቶችን ሆኖ መቀረፍ ያለባቸውን ስህተቶች በቢጫ ከለር ምልክት የምናደርግባቸው ይሆናል። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እንድታደርጉ በአክብሮት እያጋበዝኩኝ ቀጥታ ወደ ትምህርቱ እናልፋለን። በመጀመሪያ ደረጃ ትኩረት ልንሰጠው የሚገባው ጉዳይ የአቀራራችን ፍጥነት ነው። በተለይ በሶላት ውስጥ ስንቀራ ከልክ በላይ የምንፈጥን ከሆነ ከባባድ ስህተቶች እንዲፈጠሩ ምክንያት ሊሆን ይችላል። ይህ ደግሞ ሶላታችንን ያበላሸዋል። ምክንያቱም በጣም ፈጥነን ስንቀራ ምናልባት ፊደላትን ልንጥልና ወይም ደግሞ ሙሉ በሙሉ ላናነባቸው እንችላለን። ለምሳሌ ብስሚላሂ ረሕማን ረሒም አልሐምዱሊላሂ ረቢል ዓለሚን አረሕማን ረሒም

ሌላው አላህ የሚለው ቃል ላይ ያለችውን ላሟን እዚህ ቦታ ላይ ማወፈር የለብንም፣ ይልቁንስ ማቅጠን ያለብን ልክ ቢስሚላሂ ሳይሆን ቢስሚላሂ ብለን ማለት ነው። ሌላው አላህ የሚለው ቃል ላይ ያለችውን ሀአን ፊደል ሀእ ነው እንጂ ማድረግ ያለብን ሀ አድርገን ማንበብ የለብንም ልክ ብዙዎች እንደሚያደርጉት ይሄም ትርጉሙን ያበላሸዋል ቢስሚላሂ።

ቢስሚላሂ ራሕማን ራሂም። ሁለተኛው አንቀጽ እዚች ሚም ፊደል ላይ ጫን ማለት ወይም ደግሞ ሳብ ማድረግ ለምሳሌ አልሐምዱ፣ ይሄ ስህተት ነው። አልሐምዱ ብለን ጫን ሳንል ወይም ደግሞ ሳንስብ ማንበብ ይኖርብናል። ሌላው ዳል ፊደል ላይ ያለችው ዶማ ስትሆን ብዙዎች ግን በፈትሐ ሲያነቡት ይስተዋላል፣ አልሐምደ። ይህም የተለመደና ከባድ የሆነ ስህተት ነው፣ ልናስተካክል ይገባል። ሌላው ሊላሂ የሚለው ላይ አላህ ሚለው ቃል ላይ ያለችው ላማ እዚህ ቦታ ላይ ትቀጥናለች እንጂ አትወፍርም። ሊላሂ ሳይሆን ሊላሂ ብለን አቅጥነን ማንበብ ይኖርብናል።

ይህም ስህተት ነው። ኑን ፊደል ጎላ ተደርጋ አትነበብም። ስለዚህ አልሐምዱ ሊላሂ ረቢል ዓለሚን። ሶስተኛው አንቀጽ ሐእን ፊደል ወደ ሐእ ፊደል ቀይሮ ማንበብ አራህማን የራሂም ይህም ከባድ የሆነና ትርጉም የሚያበላሽ ስህተት ነው። አራህማን የራሒም አራተኛው አንቀጽ ሚም ላይ ያለችውን መሳቢያ ከልክ በላይ መሳብ ማሊኪ ይልቁንም፣ ሁለት ሐረካ ብቻ ነው መሳብ ያለበት። ሌላው ካፍ ላይ ያለችውን ከስራ በስኩን ማንበብ፣ በተመሳሳይ ሚም ላይ ያለችውን ከስራ ልክ እንደዚሁ በስኩን ማንበብ ማሊክ የውም ዲን። ይልቁንስ፣ ሁለቱም ላይ ያሉት ከስራ በግልጽ ከስራ መሆናቸው ማስታወቅ አለበት። ማሊኪ የውም ዲን። ሌላው የአንፊደል አጥብቆ ማንበብ ማሊኪ የውም ይህም እንደዚሁ ብዙዎች የሚሰሩት ከባድ የሆነ ስህተት ነው። ያ ፊደል እዚህ ቦታ ላይ አጠብቅም አላልተን ነው የምናነበው፣ መሊክየውሚ። ሌላው ዳል ፊደልን ወደ ታ ፊደል ቀይሮ ማንበብ መሊክየውሚ ዲን። ይህም ትርጉም የሚያበላሽ ከባድ የሆነ ስህተት ነው። ዳልን ፊደል ዳል መሆኑ በግልጽ ማስታወቅ አለበት። ስለዚህ መሊክየውሚዲን አምስተኛው አንቀጽ ያ ፊደል ላይ ያለችውን ሸዳ በትክክል አለማጥበቅ ወይም ደግሞ አላልቶ ማንበብ ኢያከ፣ ኢያከ። ይህም ከባድ የሆነ ስህተት ነው። ያ ፊደል ላይ ያለችውን ሸዳ በትክክል አጥብቀን ማንበብ ይኖርብናል። ኢያከ። ሌላው ብዙ ጀማሪዎች ዘንድ የሚስተዋለው ስህተት አይንን ፊደል ጎላ አድርጎ ማንበብ ኢያከ ናዕቡዱ፣ ናዕቡዱ ብሎ ማለት ነው። ሆኖም ግን አይኑ ፊደል ጎላ ትለም ቀለል ባለመልኩ ነው የምትነበበው። ናዕቡዱ እንጂ ናዕቡዱ ብለን ጎላ አድርገን ማንበብ የለብንም። ሌላው ዳል ፊደልን ሳብ ማድረግ፣ ይህም እንደዚሁ ብዙዎች ጀማሪዎች ዘንድ የሚስተዋል ስተት ነው። ናዕቡዱ ብሎ ማለት ነው። ይህም እንደዚሁ ዳል ፊደል መሳቢያ ስለሌለው አይሳብም። ሌላው ዳልን ፊደል ሱኩን አድርጎ ማንበብ ኢያከ ናዕቡድ ወኢያከ ይሄም እንደዚሁ ትርጉም የሚያበላሽ ከባድ የሆነ ስህተት ነው። ዳል ፊደል ላይ ያለችውን ቦማ ቦማ መሆኗ ማስታወቅ ይኖርበታል። ሌላው ነስተዒን የሚለው ላይ ታ ፊደል ላይ ቆየት ማለት ወይም ደሞ መሳብ ነስተዒን ብሎ ማለት ነው። ይሄም እንደዚሁ ከባድ የሆነ ስህተት ነው። አሊፍ ወይም ደሞ መሳቢያ ፊደል ስለሌለው ሳንስብ ማንበብ ይኖርብናል። ሌላው የመጨረሻው ፊደል ላይ ያለችውን ኑኗን ፊደል ወደ ሚም ፊደል መቀየር ይህም ብዙ ጀማሪዎች ዘንድ የሚስተዋል ስህተት ነው ነስተዒም

ሌላው እነዚህ ማቆሚያዎች ላይ የምናገኘው መድ ሁለት ወይም አራት ወይም ስድስት ሐረካ ይሳባል። ታዲያ ከሶስቱ አንዱን ከመረጥን በዛው በመረጥነው ብቻ መቀጠልና መጨረስ ይኖርብናል። አንዴ በሁለት አንዴ በአራት አንዴ በስድስት ሐረካ እያደረግን እያቀያየርን መጠቀም የለብንም። በስተመጨረሻም ቅድም መጀመሪያ ላይ እንዳልነው ሱረቱል ፋቲሃ ላይ የሚፈጠሩ ስህተቶች ምናልባት ሶላታችንን ሊያበላሹ ይችላሉ። ሆኖም እነዚህ ስህተቶች ስንፈጽም ሆን ብለን እስካልሆነ ድረስና ለማስተካከል ጥረት እስካደረግን ድረስ በመማር ላይ እስካለን ድረስ ምንም ችግር የለውም ኢንሻአላ። ሆኖም እነዚህ ስህተቶች ስንፈጽም በችልተኝነት ማንነትና እያወቅን ሆን ብለን ከሆነ ግን ሶላታችን ሙሉ በሙሉ እንደሚበላሽና ውድቅ እንደሚሆን በርካታ ዑለሞች ይገልጻሉ። ስለዚህ ሱረቱል ፋቲሃ የሶላት ማአዘን መሆኗን አውቀን በጥንቃቄና በትክክለኛ አነባብ ለማንበብ ሁላችንም ጥረት ማድረግ ይኖርብናል። ረሱል አለይሂ ሰላቱ ወሰለም ላሶላተ ሊመን ለም ይቅራ በፋቲሐቲል ኪታብ ፋቲሐን ሶላት የለውም ስላሉ ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበረ። በርካታ ጥቅሞችን እንዳገኛችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለበርካታ እናቶች እንዲዳረስ ቪዲዮውን ላይክና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም